በስመ አብ ወወልድ ወመንፈስ ቅዱስ መሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት ሃያ ስድስት ቀን ከአስራ ሁለቱ ሐዋርያት አንዱ የሆነው ቅዱስ ቶማስ በዓለ ዕረፍቱ ነውና እርሱም በተመለከተ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እንነጋገራለን። ሰላም እግዚአብሔር ከሁላችን ጋራ ይሁን። አስራ ሁለቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። ቶማስ ዲዲሞስ ወደ ጠፉት በጎች ሂዱ፣ መንግሥተ ሰማያት ቀርባለች ብላችሁ ወንጌልን ስበኩ ድዌዎችን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ የተቀበላችሁትን በከንቱ ስጡ። እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። ቶማስ ማለት ፀሐይ ማለት ነው። ቀዳሚ ስሙ ዲዲሞስ ነው። ዲዲሞስ ማለት ጨለማ ማለት ነው በአርማይክ መንታ ማለት ሲሆን በግሪክ ዲዲሞስ ነው። ሁለቱም ግን መንታ ማለት ነው ትርጉሙ። ቶማስ ትንሳኤ ሙታን የለም ብለው ከሚያምኑ ሰዱቃውያን ወገን ሲሆን ትውልዱ ከነገደ አሴር፣ ቁጥሩ ከአስራ ሁለቱ ሐዋርያት ነው። የዮሐንስ ወንጌል መራፈያ ቁጥር አስራ አምስት ጌታ ከሞት መነሳቱን ሐዋርያት ነግረውታል። እሱ ግን እመ ኢሪኩ እደዊሁ ሀበተቀነወ ወእመ ኢወደይኩ አጽባእቴየ ውስተቅነዋቲሁ ወእመ ኢያባይኩ እዴ ውስተ ገቦሁ እያምን ብሎ የተናገረ ነው። ትርጉሙ የችንካሩን ምልክት በእጆች ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጀንም በጎኑ ካላስገባሁ አላምንም አላቸው። በኋላ ግን ጌታችን እንደ ሌሎች እሱ ባለበት በዝግ ቤት በስምንተኛው ቀን ተገልጾ ዳግም ትንሣኤ ማለት ነው አሳይቶት፣ ጌታዬ አምላኬ በማለት አምኖ መስክሯል። ጌታም አማኝ እንጂ ተጠራጣሪ አትሁን፣ እጅህን ወደ ብብቴ ላክ አለው። ወደ ተወጋው ጎኑ እጁን ቢልክ እጁ ልምሾ ሆኗል። ቢያወጣው እንደ ተቃጠለ ጧፍ ወይም ደግሞ እንደ እሳት እንደነካው ሻማ ቀለጠ፣ ደነገጠ። መለሰ አስገባው። አለው ቢያወጣው፣ ንጹሕ ሆኖ አገኘው። አመንክ አለው። አምኛለው አለ። ስላየህ አመንክ፣ ብፁዓንስ ሳያዩ የሚያምኑ ናቸው ብሎታል። ቅዱስ ቶማስ ለስብከት ከጌታ ታዝዞ ሲወጣ መልኩ ያማረ ወጣት ከመንገድ ወድቆ አየና ጌታዬ ለዚህ ነው ወደዚያ ያመጣኸኝ ብሎ ቢጸልይ ታላቅ ከይሲ ምድሩን በጅራቱ እየመታ ወጥቶ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ ስራዬን ልትዘልፍ መጣህን ብሎ በታላቅ ድምፅ ጮኸ ቅዱስ ቶማስም ስራህን ተናገር አለው ከይሲውም በዚህ ቦታ የመወዳት አንዲት ሴት አለች። አንድ ጎልማሳ ሲስማት አየውት። በሰንበትም ቀን አብሯት አደረ። ስለዚህ ነክሸ በመርዝ ገደሉት አለው። ሐዋርያውም መርዙን ከሙት አንስቶ እንዲወስድ አዘዘውና መርዙን አንስቶ ከይሲው ሲሞት የሞተው ወጣት ዳነ። በዚህም ምልክት የካቲት ሁለት ቀን ብዙዎች አምነው ወደ ክርስትና እምነት ገቡ ይላል አም ለቶማስ ዘአርአየ እዘዞ ሃበ ሆረ ይስፍክ ለእግዚአብሔር ትእዛዞ ስመለ መዋቲ አብጽሆ እስከነ አንከሮ ወአስ አዘዞ በስመ ኢየሱስ ክርስቶስ ለከይሲ ሰብ አው ገዞ እምላይ ለበሲ ምውት ከመይንሳ ሕምዞ። እንዲሁም ከእለታት አንድ ቀን አንዲት ሴት በጠጅ ቤት ውስጥ ክፍዎች ሰዎች አርደው ጥለዋት አገኘና በኢየሱስ ክርስቶስ ስም ጸልዮ ከሞት አድኗታል። ቶማስ ከሐዋርያት ተለይቶ ወደ ሩቅ ምስራቅ የተጓዘ ሐዋርያ ነው። ከዚያም ወደ ፐርሻያ ወደ ህንደኬ ተጓዘ። በህንደኬ የማላባር ግዛት በታካሻሲላ የነበረው ንጉሥ ጎንዶፎር የሶሎሞንን ቤተ መንግሥት ዝና እየሰማ በግዛቱ ያን የመሰለ ለማሰራት ፈልጎ ነጋዴዎች ለንግድ በየሀገሩ ሲሄዱ የህንፃ ስራ ባለሙያ እንዲያመጡለት አዘዛቸው። ከታዘዙትም መካከል አንዱ አቨኒስ ወደ ፐርሺያ ወርዶ ቶማስን ወደ ህንደኬ ገብቶ ለመስበክ መንገድ ሲፈልግ አገኘው። ቶማስ ከኢየሩሳሌም መምጣቱን ሲሰማ የግንበኝነት ሙያ መሻሉን ጠየቀው። ቶማስም አነ ነዳቂ አሃንጽ ምኩራባተ ዋጽህርተ ወአነ ጸራቢ እጸርብ መዋፍርተ በመናብርተ ይላል። እኔ ግን በእኛ ነኝ፣ አዳራሽ ፎቅ እሰራለሁ፣ ሞፈር ቀንበር ድግር አዘጋጃለሁ። አያይዞም ባለመድኃኒት ነኝና በሽተኛውን ሁሉ አክማለሁ። ነጋዲው አቢአበኒስም ተደስቶ ወደ ህንድ ወስዶ ከንጉሥ ጎንዶፎር ጋር አስተዋወቀው። ንጉሱም ተደስቶ ከታክሺ ሲላ ከተማ አጠገብ ወደሚገኘው ሜዳ ወስዶ ቤተ መንግስቱ የሚሰራበትን ቦታ አሳየውና እስከ መቼ ትሰራዋለህ? እዚህ ሜዳ ላይ እንደ ሶሎሞን ያለ ታላቅ ቤተ መቅደስ እንዲሰራልኝ ለታሪክም፣ ለዝናም እንዲሆነኝ እፈልጋለሁኝ። በስንት ጊዜ ትሰራዋለህ? አለው። ቶማስ ከህዳር መባቻ ጀምሬ እስከ ሚያዝያ ወር እጨርሳለሁ ሲለው ሰው ሁሉ ሕንፃን በበጋ ይሰራል፣ አንተ ግን እንዴት በክረምት ትሰራለህ? ቢለው ስለዚህ ነገር አታስባለሁ። ቶማስም የቤተ መንግስቱ እቅድ እንደተነገረው ንጉሱ ለሰራተኛ መቅጠሪያ ለድንጋይ፣ ለእብነ በረድ፣ ለወርቅ፣ ለብረትና እንጨት መግዣ እያለ ያለ ገንዘቡን በሙሉ ይልክለት ጀመር። ቶማስ ግን ገንዘቡን ሲያገኝ የተጓዘው ሰራተኛ ፍለጋ ሳይሆን ወደ ድሆች መንደር ነው። ለተራቡት ምግብ፣ ለታረዙት ልብስ፣ በየቦታው ለወደቁት መጠለያ እየገዛ አደላቸው። በሽተኞችን እየፈወሰ የተቸገሩትን እያጽናና ስብከቱን ቀጠለ። ንጉሥም ለቤተመንግስት መስሪያ የመደበው ጊዜና ገንዘብ እንደ ተጠናቀቀ ቤተመንግስቱን ሊጎበኝ ሊያይ መጣ። ሰማይ ጠቀስ ፎቅ ቀርቶ የወደቀ ድንጋይ የለም፣ የተጀመረ ህንፃ የለም። በዚህ ጊዜ ቶማስ በድሆች መንደር እንዳለ ስለተረዳ በወታደር አምጡል ብሎ ወታደሮችን ቶማስ ያለበትን ቦታ ፈልጋችሁ ይዛችሁ አምጡት አላቸው። እነሱም ቶማስን ከድሆች መካከል እያስተማረ እያለበሰ እየጎበኘ እያጽናና አገኙት። ሲያገኙትም፣ ና ንጉሱ ይፈልግሃል ብለው ይዘውት መጡ። እሱም ወደ ንጉሱ መጣ። ሉኪዮስም የሰራህልኝ ቤተ መንግስት የት አለ አለው። ንጉስ ሰርቻለሁ፣ የተሰራ ቤተ መንግስት ግን ላታይ ትችላለህ አለ አንተ የምታየው ሰዎች የሚደነቁበት ለአንተ ታሪክ የሚሆን ሳይሆን የሰው ልጅ የማያየው በእግዚአብሔር ዘንድ የተሰራ በመንግሥተ ሰማያት ሰርችልሃለሁ፣ ዘላለማዊ የሆነው በዚህ ዓለም ያለው ህንፃ ጊዜያዊ ነው፣ የሚያልፍ ነው፣ የሚወድቅ ነው። በዛኛው ዓለም ያለው ግን ዘላለማዊ ነውና በዚያ ሰርችልሃለሁ። አሁን ላታየው ትችላለህ፣ ግን የምታየውበት ጊዜ አለ አለና ነገረው። በዚያን ጊዜ ንጉሡ ገንዘቡን እንዳጠፋበት መጠርጠር ጀመረ። ቶማስ ግን አጥብቆ ጌታዬ ሰርቻለሁ ያውም በምድር ሳይሆን በሰማይ ነው አለው። ንጉሡ ግን ተቆጥቶ እጁ እግሩን እንዲቆርጡ ታዞ ወደ ወይኒ አወረደው። ያን ጊዜ የንጉሡ ወንድም ልዑል ጋዶን በድንገት ታሞ ሞተ። ነፍሱ በመላይት ታጅባ ከአማሩ አብያተ ክርስቲያናት በወርቅና በዕንቁ የተሰራ ቤተመንግስት አይታ በጣም የአማረ ቤተ መንግስት ስለሆነ ይህ ለማን ነው ብላ ጠየቀች። የሚያስጎበኟት መላእክት ይህ ቶማስ ለጎንዶፈር ወይም ለሊኩዮስ ያነጸው ነው አሏት። ያን ጊዜ ነፍሱ ከሥጋው ተዋህዳ ሊቀብሩት ከተሰበሰቡት መካከል አፈፍ ብሎ ተነሳና የተመለከተው ለንጉሥና ለቤተሰቡ ነገራቸው። ወምዝህ ተንሰአ ጋዶን እሙታን ወነገሮ ኩሎ ዘሬያ እንዲል ንጉሡ ይህን ሲሰማ ተጸጽቶ ከወህኒ አወጣውና እስከ ቤተሰቡ አምኖ ተጠመቀ። ከዚያ በኋላ ሌላ ቤተ መንግሥት ሥራልኝ ብሎ ያለ የለለ ገንዘቡን ይሰጠው ጀመረ ጀመር ይላል። ከላይ እንዳየነው በጥቅምት ዘጠኝ ቀን የተጻፈው ስንክሳር ይህን ሲያስነብበን በግንቦት 26 ቀን የተመዘገበው ደግሞ እንደ ኬ በተባለች ሀገር ቅዱስ ቶማስ የንጉሥ የጎንዶፈር ወዳጅ የሆነ ሉኪዮስ ለተባለ መኮንን ራሱን አገልጋይ አደረገ ብሎ የሚከተለውን ይተርካል። የቅዱስ ቶማስ ታሪክ ያለው በሁለት ቦታ ስለሆነ ማለት ነው። ምክንያቱም ቅዱስ ቶማስ ብዙ አስተምሮችን ያደረገ በብዙ ተአምር የተገኘ ይልቅንም ደግሞ ለእግዚአብሔር ለአምላካቸው ታዛዥ ናቸው ከተባሉ ቅዱሳን መካከል አንዱ ስለሆነ ሉኪዎስ ቅዱስ ቶማስ ልዩ ልዩ የሙያ ችሎታ እንዳለው አውቆ ይህ ሰው ለንጉሥ ይጠቅማል በማለት ጉዳዩን ሊናገር ወደ ንጉሥ በመሄድ ለቤተ መንግሥት ግንባታ የሚውል ወርቅና ብር ተቀብሎ ቢመጣ ቅዱስ ቶማስ ልዩ ልዩ ተአምራትን በማሳየት የሉኬዎስን ሚስት አርሶንያን በኢየሱስ ክርስቶስ እንድታምን አድርጓት ቆየው። ሉኬዎስም አንተ ክፉ ባሪያ ሰርቸዋለሁ የምትለው በጎ ምግባራት የት ናቸው? በማለት ተበሳጭቶ ቅዱስ ቶማስ መሬት ላይ ተኝቶ በአራት ገመድ እንዲታሰርና በአራት ማዕዘን እጅና እግሩ ወጥረው ቆዳውን እንዲገፉትና ጨውና ሆምጣጤ በተገፈፈው ሰውነቱ ላይ እንዲጨምሩበት አዘዘ። አርሶንያም ቆዳውን ሲገፉት ከቤቷ ሆና በመስኮት ተመልክታ በመደንገጧ ወድቃ ሞተች። የገፈፉትንም ቆዳ ቢጭንባት ተነሳች። የከተማዋ ገዥ ሉኪዮስም ይህን ድንቅ ታምር በማየት ከሀገሩ ሰዎች ጋር አምኖ ተጠመቀ። አቨኒስ የሉኪዮስ ሁለተኛ ስም ሲሆን ሊሆን ይችላል። በየቅን የቤቱ ንጉስ ሉኪዮስ እንደሆነ ይተረካል። ነገር ግን ንጉስ ጎንዶፈር ሲሆን የሉኪዮስ መኮንን መሆኑን በዚህ ታሪክ ልናስታውስ ይገባል። ቤተ መንግስት እንዲሰራ ገንዘብ የተቀበለ ከሉኪዮስ ቅጣት በኋላ ሳይሆን አይቀርም ብለው መተርጉማን ይናገራሉ። ከዚህ በኋላ ቀንጠሪያ ገብቶ ሲያስተምር ሰባት ልጆች የሞቱባት የሞቱበት ሽማግሌ ሲያለቅስ አይቶ ቆዳውን ሰጥቶት በልጆች መቃብር ላይ አኑረው አለው። ቢያኖረው ቀድሞ ከሞቱት ጋራ ተነሱ። ከዚህ በኋላ በአቴና በመቄዶንያ ገብቶ አስተማረ። ጣዖት አምላኪዎች መኳንንቱም ይዘው አሰሩት። ከዚያም መኮንኑ ወደ ውጭ አውጥተው በጦር እንዲወጉት አዘዘና በጦር ተወግቶ በሰባ ሁለት ዓመቱ ገዳማ በሰባ ሁለት ዓመተ ምረት ገዳማ በሰማይትነት አረፈ። በሰባ ሁለት ዓመተ ምህረት አረፈ። ይላል ሐዋርያው ቅዱስ ቶማስ የሚታሰብባቸው ዕለታት የሚከተሉት ናቸው ይለናል፦ ጥቅምት ዘጠኝ ቀን እንዲሁም ታኅሳስ 18 ቀን፣ የካቲት ሁለት ቀን ይታሰባል። በተለየ መልኩ ደግሞ ኑሮ ኑሮ ወደ ቤት ኑሮ ኑሮ ወደ ዕርገት ወይም ደግሞ መሰወር ያለበለዚያ ደግሞ ኑሮ ኑሮ እረፍት አለና ቅዱስ ቶማስ እነሆ ግንቦት 26 ቀን እረፍቱ ነው። ሌላው ቀን ሰኔ 21 ቀን ትንሣኤ በኋላ በሦስተኛው ቀን ማክሰኞ ሲሆኑ የእረፍቱ መታሰቢያ ግንቦት 26 ቀን ነው። ቅዱስ ቶማስ ከትንሣኤ በኋላ በጌታችን ችንካር ምልክት ጣቱንና እጁን አስገብቶ ማመኑ በኢየሩሳሌም፣ በህንደኬ፣ በማላባር፣ በቀንጦሪያ፣ በአቴና እና በመቄዶያ ወንጌልን እያስተማረ ኤጲስቆጶሳትን ካህናትን ዲያቆናትን መሾሙ ቆዳው መገፈፉ ሙታንን ማንሳቱ በመጨረሻም በመቄዶንያ ከተማ ጎኑን በጦር ተወቅቶ በሰማይትነት ማረፉ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲልካቸውና ሲጠራቸው እንዲህ ብሎ ነበረ አስራ ሁለቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕሙማንን ሁሉ እንዲፈውሱ ሥልጣንን ሰጣቸው፣ ይላል። ከእነዚህ መካከል ቶማስ ዲዲሞስ ወደ ጠፉት በጎች ከሄዱት አንዱ ሐዋርያ እሱ ነው ማለት ነው። እንዲያስተምርም የተባለው መንግሥተ ሰማያት ቀርባለች ብለህ ስበክ፣ ድውያንን ፈውስ፣ ሙታንን አንሳ፣ ደምጻምን አንጻ፣ አጋንንትን አውጣ ተብሎ የተነገረው ነው። ለሐዋርያት ሲነገራቸው መንግሥተ ሰማይ ያቀርባለይ ብላችሁ ስበኩ፣ ድዌዎቹን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ እንደ እባብ ልባሞች እንደ ርግብም የዋዎች ሆኑ፣ ተብሎ ከተነገራላቸው ከሐዋርያት መካከል አንዱ ቅዱስ ቶማስ ነው ማለት ነው። አስራ ሁለቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ህሙማንም ህማምንም ሁሉ እንዲፈውሱ ስልጣን ሰጣቸው። የአስራ ሁለቱ ሐዋርያት ስም ይህ ነው። መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስ፣ በርቶሎሜዎስ፣ ቶማስ፣ ቀራጩ ማቴዎስም፣ የልፌዎስ ልጅ ያዕቆብም፣ ታዴዎስም የተባለው ልብድዎስ ቀነናዊም ስምዖን ደግሞ አሳልፎ የሰጠው ያስቆረቱ ይሁዳ። እነዚህን ዐሥራ ሁለቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አለ። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይልቅስ የእስራኤል ቤት ወደሚሆኑ ወደ ተጠፉት በጎች ሂዱ እንጂ፣ ሂዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ድዌዎችን ፈውሱ፣ ሙታንን አስነ አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ የተቀበላችሁትን በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። በምትገቡባትም በማንኛይቱም ከተማ ወይም መንደር በዚያ የሚገባ ማን እንደሆነ በጥንቃቄ መርምሩ፣ እስከትወጡም ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያ ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያሽ ከተማ ይልቅ ለሰዶምና ለገሞራ አገር ይቀላቸዋል። እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋዎች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ስለ እኔ ወደ ገዦች ወደ ነገስታትም ትወሰዳላችሁ። አሳልፈውም ይሰጧችኋል። ሲሰጧችሁ የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም አባት ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገሉአቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላ ወደ እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ ከተማዎች አትዘልቁም። የቅዱስ ቶማስ የሐዋርያው በረከቱ ለሁላችንን ይድረሰን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ፍጹም ምስጋና ይድረሰው። ስብሐት ለእግዚአብሔር ያነ ዘፈጠረ ከምናምለክ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ፀመድኃኒት ኀይልነ ወፀውንነ ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክና ሸር አድርጉ። እግዚአብሔር አምላክ ሁላችንንም እንዲያስተምረን የእርሱ መልካም ፈቃድ ይሁኑልን። ለሁሉም እንዲዳረስ ሰብስክራይ ላይክ እና ሸር አድርጉ። ከሰዓት በኋላ ደግሞ ስርዓተ ቤተክርስቲያን እንልካለን። ሰላም፣ እግዚአብሔር ከሁላችን ጋር